ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ በእያላችሁበት የዓለም ዳርቻ ሰላማችሁ ይብዛላችሁ ይህ ናይል አካዳሚ ነው ናይል አካዳሚ አማርኛ እንዲሁም እንግሊዝኛ ቋንቋዎች እንዲሁም ሂሳብን ጨምሮ እያስተማር እንገኛለን ማንኛውም በውስጥ መስመር መማር የሚፈልግ ተማሪ ካለ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል በኢሞ በዋትሳፕ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው ቀጥታ መደወል ትችላላችሁ የዚህ ቻናል አዲስ የሆናችሁ ደግሞ ላይክ፣ ሸር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሸር እያደረጋችሁ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። ዛሬ ደግሞ በአዲስ መልክ አናባቢ ድምጾችን እንዴት ማወቅ እንዳለብን ዘርዘር ያለ ሐሳብና እንዴት አድርገን መለየት እንዳለብንም ብዙ እህት ወንድሞቻችን የተቸገሩባቸው አናባቢ ድምጾች እንዴት አድርገን ማውጣት እንችላለን፣ በተነባቢ ድምጾች መሀል ሲገቡ እንዴት አድርገን ማወቅ እንችላለን፣ ለሚሉት ለእነዚህ ዝርዝር ሐሳብና እንዴት አድርገን መለየት እንዳለብን የምናሳውቃቸው ነው የሚሆነው ቪዲዮውን ከመጀመሪያው እስከ መጨረሻ ረጋ ብላችሁ ለመመልከት ሞክሩ። አናባቢ ድምጾች ማለት አናባቢ ማለት በተናጠል ሲነገር ሊነገር የሚችለውን ድምጽ እንዲነገር የሚያደርግ አናባቢ ማለት በተናጠል ሊነገር የማይችልን ድምፅ እንዲነገር የሚያደርግ አናጋሪ ድምጾች ናቸው። አናጋሪ ድምጾች ናቸው። በአማራኛ ቋንቋ ውስጥ የምናገኛቸው አናባቢ ድምጾች ሰባት ናቸው እነሱም አ ኡ ኢ አ ኤ እ ኦ የሚሉት እነዚህ ከዚህ ጋር የተዘረዘሩት ሰባት ድምፆች በሙሉ የአማርኛ አናባቢ ድምፆች ብለን እንለያቸዋለን። ከዚህ ጋር እንደምታዩት የመጀመሪያው አ ነው የሚለው ይህ አ የሚባለው ፊደል የመጀመሪያ ፊደሎች መጠሪያ ነው። እነዚህ የመጀመሪያ ፊደሎች የሚጠሩት ደግሞ ሀ እና አ እና እራሱን አይጨምሩም። አ ራሱ አናባቢ ስለሆነ ከተነባቢዎች ጋር ሊደመር አይችልም። ነገር ግን አናባቢ ድምጾችን እነዚህን ዝርዝር አድርገን ስናወጣቸው ሰባቶች ናቸው ማለት ነው። ሀን አይጨምርም። ሀ ስንል የሚወስደው አ ስለሆነ አ የሚለውን ድምፅ ላይወስድልን ይችላል። ነገር ግን አ የሚለው ድምፅ የሚወስዱ ከለ ጀምሮ እስከ መጨረሻው እስከ ፐ ያሉ ድምጾች በሙሉ አ የሚል አናባቢ ይወስዳሉ ማለት ነው። ይህን አ የሚለውን አናባቢ እንዴት እናገኘዋለን? ዋናው ትልቁ ሀሳብ እዚህ ጋር የምናየው ነገር ምንድን ነው? እንደምታዩት እዚህ ጋር አ ይላል፣ እዛ ኡ ኢ አ ኤ እ ኦ ነው አይደል? እዚህ ይህንን ድምጽ በተነባቢ ድምጾች ጋር አስገብተን እንዴት አድርገን አውጥተን ማወቅ እንችላለን? ዋናው ጥቅላ ሐሳባችን እዚህ ጋር የምንፈልገው በተነባቢ ድምጾች ውስጥ አናባቢዎችን እንዴት አድርገን መለየት እንችላለን። ሲቀጥልስ ተነባቢ ድምጾችን አንደኛ፣ ሁለተኛ፣ ሶስተኛ እያልን ምን ለያቸው? በአናባቢ ድምጾች ስለሆነ እነዚህ አናባቢ ድምጾች ምን ላይ ሲገቡ ነው ግልጽ አድርገው ተነባቢ ድምጾችን ቁጥራቸውን ሊያሳውቁን የሚችለውን የሚለውን አብረን የምናየው ነው የሚሆነው። ረጋብላችሁ እስከ መጨረሻው አብራችሁን ቆዩ። እዚህ ጋር የመጀመሪያ ፊደሉ የሚለውን እንዴት እናገኛለን ለምትሉና ለምትቸገሩ፣ መጀመሪያ የስድስተኛ ፊደሎችን ተነባቢ ድምጾችን እንወስዳለን። የማንኛውም ፊደል የስድስተኛ ፊደሉን ተነባቢ ድምፅ ከወሰድነ በኋላ ቀጣዩን የመጀመሪያው እንጨምርበታለን። ሁለተኛው ኡ እያነስ ከሰባተኛው እንሄዳለን። ስለዚህ ጋር የመጀመሪያ በፊደልን ለመጥራት ምን ማድረግ አለብን? ብ ነው የምንለው፣ ብ። አያችሁ፣ ስለዚህ የመጀመሪያው አናባቢ ድምፅ ማን ሆነ ማለት ነው? ሆነ ማለት ነው በ ለማለት በነጠላ በአንድ ላይ ጠርቅም አድርገን በአንድ ላይ ስንጠራው በ ነው የሚሆነው። ነገር ግን ዘርዘር አድርገን ስንጠራው ደግሞ ማን ይሆናል? አናባቢው እና ተነባቢውን ግልጽ አድርገን ስናወጣው ደግሞ ብ፣ ብኡ፣ ብኢ፣ ብአ፣ ብኤ፣ ብእ፣ ብኦ። ስለዚህ እዚህ ጋ እያንዳንዱን በግልጽ አናባቢና ተነባቢዎችን አውጡ ያሳየናል ማለት ነው። ነገር ግን አናባቢ ድምጾች ሁሉም ስድስተኛ ፊደል ናቸው ማለት አይደለም። ተነባቢ ድምጾች ተነባቢ ድምጾች ማለት እዚህ ጋር በዝርዝር የምትሏቸው ከበ እስከ ቦ ያሉት ናቸው። ነገር ግን ስድስተኛዋን በመውሰድ የስድስተኛ አናባቢ ተነባቢ ድምፅ በምትሏን በመውሰድ እያንዳንዱን ከበ እስከ መጨረሻው እስከ ቦ ያሉትን በአናባቢ ድምጾች እንዴት እንደሚገለጹ ለማየት ነው። ስለዚህ እዚህ ጋር በአ በኡ ብኦ ማለት ቦ ማለት ነው። ብእ ማለት ብ ማለት ነው። ብኤ ማለት ቤ ማለት ነው። ብአ ማለት ባ ማለት ነው። ብኢ ማለት ቢ ማለት ነው። ብኡ ማለት ቡ ማለት ነው። ብአ ማለት በ ማለት ነው። ስለዚህ አሁን እነዚህን ድምፆች በአናባቢ ስንገልጻቸውና በራሳቸው ተነባፊዎችን ብቻ ስንጠራቸው ልዩነታቸውን እዩት። እነዚህ በአብኢ ያለው የምንሄድበት ግልጽ አድርገን ተነባቢ አናባቢ ድምጾችን ለማውጣት ነው። ነገር ግን አናባቢውንም ተነባቢውንም ባንድ አድርገን ለማውጣት ደግሞ እዚህ ጋር እንደምታዩት በ ቡ ቢ ባ ቤ ብ ቦ ብለን እንጠራለን። ወደ ኋላ ስንመለስ ደግሞ ቦ ብ ቤ ባ ቢ ቡ በ። አሁን ይህንን እዚህ ጋር ጠቅለል አድርገን ስንጠራው ተነባቢውንም አናባቢውም ጠቅልል አድርገን በአንድ ሀፍታ ስንጠራው ድምፁ ወደ ውስጥ ይዋጣል ተነባቢ ድምጾች ጎልተው ይታዩና አናባቢ ድምጾች ይዋጣሉ ነገር ግን አናባቢ ድምጾች ጎልተው እንዲወጡ ካደረግን ደግሞ ከዚህ ጋር መጀመሪያ የምናስቀድመው የትኛውን ስድስተኛ ፊደሉ ከዛ በኋላ እንደ ሁኔታው አንደኛ አናባቢ ሁለተኛ አናባቢ ሶስተኛ አናባቢ እያልና እስከ ሰባተኛው አናባቢ እንሄዳለን ማለት ነው ከዚህ ጋር ከዚህ በተጨማሪ የምታዩት ፊደል ደግሞ ለፊደል ነች ለ ለፊደል ደግሞ አሁንም እችኛዋን በበን እንደገለጽናት ለመግለጽ ከፈለግነ ስድስተኛዋን ልፊደል እናነሳለን። ስድስተኛዋን ልፊደል እናነሳና ምንድን ነው የምናደርገው? ል ል ል ልአ ልኤ ል ልኦ አሁን ምንድን ነው እንደዛ አድርገን የምንጠራው ተነባቢ ድምፆችን እና አናባቢ ድምፆችን ግልጽ አድርገን ለማውጣት ነው። ስለዚህ የመጀመሪያው ወደ አንድ ጠቅላላ አድርገን ስንጠራው ለማለት መጠሪያው ማን ነው የሚለው ነው ማለት ነው መጠሪያ ድምፁ ወይም አናባቢ ድምፁ እ ማለት ነው። ከዛ ሉ ስንል ደግሞ ድምፁ ማን ይሆናል? ኡ ያ ማለት ልኡ ነው። ምን ነው ልኡ ማለት ሉ ማለት ነው። ልኢ ካልነ ሊ ማለታችን ነው። ልአ ካልነ ደግሞ ላ ማለታችን ነው፣ አፋችን ከፍተን የምንጠራው። ልኤ ካልነ ደግሞ ሌ ማለታችን ነው። ልእ ካልነ ደግሞ ል ማለታችን ነው። ልኦ ካልነ ሎ ማለታችን ነው። ስለዚህ ከዚህ ጋር የምትይዙ ትልቅ ዋናው ሀሳብ ምንድን ነው? አናባቢ ድምጾችን እንዴት አድርገን ገልጸን ማውጣት እንችላለን? እያንዳንዱ ፊደላት ላይ አናባቢ ድምጾች አሉ፣ ከመጀመሪያው እስከ ሰባተኛው። ስለዚህ ከመጀመሪያው ላይ ያለ አናባቢ ድምፅ ማን ነው? ሲቀጥልም ሁለተኛው ጋር ያለው አናባቢ ድምፅ ማን ነው? የሚሉትን በግልጽ ለማወቅ የግድ እንደዚህ አድርገን ዘርዘር አድርገን እያንዳንዱን ማውጣት ይጠበቅብናል ማለት ነው። እነዚህን እያንዳንዳቸውን ካየነ አናባቢ ድምጾች እና ወይም የፊደላቱ ድምጽ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የሚለው ድምፅ እንዴት አድርገን ማውጣት እንደምንችል በጣም ቀላል ነው ማለት ነው። ስለዚህ አሁን እዚህ ጋ የምታያቸው ሁለተኛ ፊደሎች በሙሉ ኡ የሚል ድምፅ አላቸው ማለት ነው። ሶስተኛዎች ኢ የሚል ድምፅ አላቸው። አራተኛዎች አ የሚል ድምፅ አላቸው። አምስተኛዎች ኤ የሚል ድምፅ አላቸው። ስድስተኛዎች፣ እ ሰባተኛዎች፣ ኦ የሚል ድምፅ አላቸው። ስለዚህ እያንዳንዱን ድምፅ ማወቅ የሚቻለው አናባቢ ድምጾችን በመለየት ነው። የመጀመሪያ ስራችን መሆን ያለበት ምንድን ነው? ከሀ እስከ ፐ ያሉ አናባቢ ድምጻቸው ማን ይባላል? ሁሉም የአማርኛ 34ቱ ፊደላት አናባቢ ድምጾች እዚህ ጋር የተዘረዘሩ ሰባቱ ብቻ ናቸው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ከዚህ ውጭ አናባቢ ድምጽ የለም። እነዚህ አናባቢ ድምጾች ደግሞ በተነባቢ ድምጾች በመግባት እንዴት አድርገው ድምጽ ሆነው እያንዳንዱን አንደኛውን ከሁለተኛው ሁለተኛውን ከሶስተኛ አራተኛውን ከአምስተኛ መለየት እንደምንችል የምንጠቀምባቸው በጣም ቀላል ዘዴ ስለሆነ ይህንን ቪዲዮ አሁንም በድጋሚ ላይክ፣ ሸር እንዲሁም ሰብስክራይብ እያደረጋችሁ ለሌሎች አዳርሱ። በተለይ በተለይ አማርኛ ጀማሪዎች ከሆናችሁ ይህንን በደንብ ካጠናችሁ፣ በተለይ አማርኛን ቀለል ላድርጋችሁ፣ ለማወቅ ይቀናችኋል። እንዲሁም ቃል ለመመስረት በጣም ቀላሉና አስፈላጊውም ዘዴ ስለሆነ እነዚህን ደጋግማችሁ እያቸው። ከዚህ በተጨማሪ ደግሞ ደጋግማችሁ ስታዩት እናንተ ካልገባችሁ ኮመንት ላይ ያስቀምጡልኝና በግልጽ ደግሞ በሌላ ቪዲዮ አስረዳችኋለሁ ማለት ነው። እያንዳንዱ እናንተ ጋር የሚደርሰውን ቪዲዮ ሰብስክራይብ በማድረግ ለሌሎችም ሸር እያደረጋችሁ አዳርሱ። ብዙዎች በውስጥም እንኳን የሚማሩ ተማሪዎች አሁን እነዚህ ተነባቢ ድምጾችና አናባቢ ድምጾችን ለመለየት ይከብዳቸዋል። ግን ይህን ደግሞ በደንብ ቪዲዮውን ከመጀመሪያው ጀምራችሁ እስከመጨረሻው ረጋ ብላችሁ መመልከት ከቻላችሁ በጣም ቀላል እና ግልጽ የሆነ ቪዲዮም ስለሆነ ከዚህ በኋላ ቃላትን አገጣጥሞ ለማንበብ ቃላትን ለመጻፍ ምንም የሚያግዳችሁ ስለማይኖር ይህንን ለሌሎችም ሸር እያደረጋችሁ አዳርሱ። አብራችሁኝ ስለነበራችሁ ከልብ ነው ማመሰግነው። በሌላ ክላስ ከምንገናኝ ደግሞ እናንተ እንደተለመደው ላይክ እና ሸር እንዲሁም ሰብስክራይብ እያደረጋችሁ ጠብቁኝ። ቸርን ሰንብት